ሁሌም በጠዋት ከእንቅልፍ ይነሳሉ። ስራ ከመጀመሪያ በፊት ሰላት ይሰግዳሉ። ሳምቡሳና በረዶ በማዘጋጀት እንዲሁም ሀባብ በመሸጥ ነው የሚተዳደሩ። ጠዋት ስራ እንዳይበዛብኝ ማታ ቀደም ብዬ ድንችና ምስር ቀቅ እያድራለሁ። ልጆቼም በስራ ያግዙኛል ከመሰገድኩ በኋላ እቃዎቼን አዘጋጃጅቼ ሳንቡሳ መጥበስ ጀምራሉ። ሳንቡሳ ጠብሼ እንደጨረስ ወደ ስራ ቦታ ማለትም ወደ መሸጫ ሱቄ ይሄዳል። እስከ አስር ሰዓት ድረስ እዛው ነው ሲሸጥ። የቤት መገልገያ እቃዎችንና የወለል ምንጣፎችን ነው የምሸጠው። ከዚህ በፊት ሱቁን የምታስተዳድረው እናቴ ነበረች። እኔ በወቅቱ የቤት ውስጥ ስራ እየሰራው ቤተሰቤን አግዝ ነበር። እናቴ ጉልበቷ እየደከመ ሲሄድ ስራውን እንድረከባት ስለገፋፋችኝ በሂደት ወደዚህ ስራ ገባው። ቤት ውስጥ የምኖረው ከእናቴና ከሰባት ወንድሞቼ ጋር ሲሆን አባታችን በሕይወት የለም። ሁለቱ ወንድሞቼ ተማሪዎች ናቸው። እናቴ ቤት ውስጥ ስራዎችን ስትሰራ፣ እኔ ደግሞ ቤተሰባችን የሚተዳደርበትን የንግድ ስራ በመስራት ላይ ይገኛለሁ። በቀብሪበያ ከተማ ውስጥ ሸቀጣሸቀጦችና አትክልቶችን በመሸጥ ነው የሚተዳደረው። የአስራ አንድ ልጆች እናት ነኝ። ባለቤት የግንባታ ስራዎች ላይ በረዳትነት ይሰራል። ነገር ግን ስራዎችን የሚያገኘው አልፎ አልፎ በመሆኑ በዋናነት ቤታችን የምናስተዳድረው በዚህ የንግድ ስራ ነው። ስራዬ፣ ቡና፣ ሻሂ፣ ውሃም ለስላሳም ይሸጣሉ። ልጆቼ ስድስት ናቸው። ከስድስቱ ሁለቱ አብረኝ እዚህ ይሰራሉ፣ ያግዙኛል፣ ተጋግዘን እንሰራለን። አብረኝ ይሰራሉ። ወርቅ የሸኩኝ በሶስት ግራም በዛች ጀመርኩኝ። በቲዮክስ ነገርም ጀመርኩ። ቡናዋንም በምንጣፍ ላይ እንደዚህ ጭባሉበት ሰዎች እንደገቡ እየጠጡ እና ለማበረታታት ሰውም ደግሞ ለማበረታታት ይመጣልኛል። በእጅ ብር ስለለኝ አማራጭ ያለኝን ነገር አውዬ መስራት አለብኝ ራሴን፣ ጠየቅኩኝ ለምን እቀመጣለሁ ብንቀሳቀስሳ የሚለውን መንቀሳቀስ ጀምሩ ውጫሌ ከተማ ውስጥ መኖር ከጀመርኩ ወደ 30 ዓመት ገደማ ይሆነኛል። ከተማዋ ሁሉም ሰርቶ የሚለወጥባት የንግድና የስራ ከተማ ነች። ሰላማዊ የድንበር ከተማ ስለሆነች ኢትዮጵያውያን ወደ ሶማሌላንድ እየሄዱ የሶማሊላንድ ሰዎችም ወደዚህ እየመጡ በነጻነት ስራቸውን ይሰራሉ። የስራ እድል ፈጠራ ሰዎች በስራ ቦታዬ ላይ እያለሁ መጥተው ሊያናግሩኝ እንደሚፈልጉ ነገሩኝ። ቀጥሎም ታማኝነሽ ብለን ነው ከወለድ ነጻ ብድር ያለምንም ማስያዣ ልንሰጥሽ አስበናል አሉኝ። በጣም ደስ አለኝ። ገንዘቡንም ወደ የሆኑ ሰጡኝ። እኔም መግዛት የምፈልጋቸውን ነገሮች ገዛዛው። በዱቤ መግዛት አቆምኩ። አሁን እየሰራሁ ብድሩን በተወሰነ መልኩ መመለስ ችያለሁ። በቀጣይም ቀሪውን ለመመለስ ጠንክሬ እሰራለሁ። የብድሩ ተጠቃሚ ከመሆኔ በፊት ሳምቡሳና በረዶ በትንሹ ያዘጋጀው እሸጥ ነበር። ብድሩን ካገኘው በኋላ ግን የማዘጋጀው ሳምቡሳና የበረዶ ቁጥር በመጨመር እየሰራው እገኛለሁ። ስራውን የጀመርኩት በአንድ ሺ ብር መነሻ ነው አስታውሳለሁ። በረዶ ለመስራት ፍሪጅ ተበላሽቶብኝ ስለነበር ጎረቤት ጋር እያቀዘቀዝኩ ነበር የምሰራው ሀባብ ሙዝና ብርቱካን ከመሸጥ በተጨማሪ የብርቱካን ጭማቂ በማዘጋጀት ለደንበኞች ያቀርባሉ። ብድሩን ከመውሰዴ በፊት ትንሽ ኪሎ ነበር ተረክብ የምሸጠው። ብድሩን ከወሰድኩ በኋላ ግን ሀባብ በቀን አምሳ ፍሬ ሙዝ በቀን ከሰባ እስከ ሰማንያ ኪሎ ድረስ መሸጥ ጀምር ብድሩን በማግኘቴ በጣም ተጠቅምያለሁ። ከዚህ በፊት እቃዎችን ስገዛ ገንዘብ ስለሚያጥረኝ በዱቤ ገዛ ነበር። ሽንኩርትም ሆነ ሌሎች አትክልቶችንና ሸቀጣ ሸቀጦችን ለመግዛት እቸገር ስለነበር ስራዬን ለማቆም እስከ ማሰብ ደረሻ ያውቃሉ። አሁን ላይ ባገኘሁት ድጋፍ ባንዴ እስከ 50 ኪሎ ሽንኩርት፣ ሰባ ኪሎ ቲማቲምና ሌሎች ሸቀጦችን እየገዛው በመጨመር ስራዬን ማስፋት ችያለሁ። ሱቁም ስለተለመደልኝ በጥሩ ሁኔታ እየሰራው ይገኛሉ። ይህን ገንዘብ ከማግኘቴ በፊት ከሌላ ሰው ጋር በመሆን አንድ በሬ ለሁለት ገዝተን እንከፋፈል ነበር። አሁን እሱ ቀርቶ ራሴን ችዬ ለብቻዬ ከአንድ በሬ በተጨማሪ ሁለት ፍየሎችን በመግዛት ለደንበኞቼ ማቅረብ ችያለሁ። ስጋውን በጠዋት አሳርጄ ካስመጣው በኋላ ከ ሀምሳ ብር ጀምሮ መቶ ሁለት መቶ አምስት መቶ ድረስ በምድብ በምድብ እያሰሩ እንደ ገበያው ሁኔታ ሸጣሉ። የሚከተፈውም ስጋ ተከትፎ በቅቤና በዘይት ታሽቶና ተቆልቶ ቋንጣ ሁኖ የሚሸጥ ይሆናል። አሁን ላይ ሁለት ሰራተኞችን በስሬ ቀጥሬ እያሰራው ይገኛሉ። አንደኛዋ ስጋ በመከታተፉ፣ አንደኛዋ ደግሞ ቋንጣ በማዘጋጀት ያግዙኛል። ከዶ በቀል የብድር አገልግሎቱን ካገኙ ሰዎች ውስጥ አንዷ ነው። ሱቄ ውስጥ ተቀምጭ እያለው ነው መጥተው የብድር ተጠቃሚ መሆን እንደምችል የነገሩኝ። ስራ ስጀምር ገንዘብ ስላልነበረኝ ከግለሰብ ተበድሬ ነበር ወደ ስራ የገባሁት። መሸጫ ቦታ ስላልነበረኝም ከቦታ ቦታ እየተንቀሳቀስኩ ሰራ ነበር። እዚህ ቦታ ላይ የጸጉር ስራ የሂና ስራና አጠቃላይ የውበት ስራ መስራት ከጀመርኩ አምስት ዓመት አስቆጥሬያለሁ። ብድሩን ከማግኘቴ በፊት ደንበኛ የሚስብ እቃ አልነበረኝም። ከብድሩ በኋላ ግን አዳዲስ እቃዎችን በመጨመርና ስራውን በማጠናከር ማገኘውን ገቢ እጥፍ ማሳደግ ችያለሁ። አሁን ጥሩ እየሰራው ነው ከፋብሪካ ውጤቶች በተጨማሪም ራሴ እየሰፋው እሸጣለሁ። በጅምላ ለሚረክቡም አስረክባለሁ። ይህን እየሰራው ቤተሰቦችን አስተዳድራለሁ። ብትን ድሬያዎችን ከመሸጥ በተጨማሪ የስፌት ሙያ ስላለኝ እዚሁ ማሰፋት ለሚፈልጉ ሰፍቼ እሸጥላቸዋለሁ። ከብድሩ ባገኘሁት ገንዘብ በግማሹ የሙሽራ ልብስ ገዝቼ ማከራየት ስጀምር በቀሪው ደግሞ በአካባቢያችን ከፍተኛ የመብራት መቆራረጥ ስላለ ጄነሬተር ገዝቼ መጠቀም ጀምሬያለሁ። በቁጠባ አልታማ። ለምሳሌ ከ45 ሺህ እስከ 50 ሺህ ሰርቼ ባገኝ 15 ሺህ ለቤት ወጪ 10 ሺህ ለሱቅ ኪራይ ከዋልኩት በኋላ ቀሪውን ወደ ባንክ አስገባለሁ። ዳሽን ከተመሰረተ ጀምሮ የማህበራዊ ኃላፊነቱን የሚወጣ ተቋም ነው፣ የፋይናንስ ተቋም ነው። ብዙ ስራዎችን ሰርተናል። እንደ ምንሰራባቸውን አካባቢዎች ላይ ማህበረሰባችን የሚያጋጥመውን ሰው ሰራሽ የሚሆኑ ተፈጥሮዊ ችግሮችን ከመቅረፍ አንጻር ሁሌ ቀዳሚ ሆነን እንደ ስማችን ቀዳሚ ሆነን እንገኛለን። ከዛም ባለፈ ደግሞ ዘለቂታዊነት ያለውን መፍትሄም ለመስጠት በተለይ ከምንሰጣቸው ምርትና አገልግሎቶችን ተማጣኝ በማድረግ በተለዩ ከመንግስትም በኩል በተለዩ አቅጣጫዎች ላይ ሴክተሮች ላይም የተለየ ድጋፍ እናረጋለን። ለምሳሌ ለጤና ትምህርት ላይ ብዙ ድጋፎች እናረጋለን። ከዛም በተለየ ደግሞ በተለይ የገጠራማው ስፍራ ላይ ያለን ማህበረሰባችንን የሚፈልገውን የፋይናንስ አቅርቦት እንዲያገኝ ከማስተማር ጀምሮ አብረኖ ድጋፍ እየሰጠን እንሰራለን። ይሄ ዳሽን የሚታወቅበት ዋናው መለያ ነው። በሀገራችን ውስጥ ያለው የፋይናንስ አካታችነትና ተደራሽነት ውስነት አለበት፣ ግን በስፋት በዚህ የተጠቁ ወይ ደግሞ የሚነሱ አካባቢዎች ላይ ደግሞ አትኩረን በደንብ እንሰራ ነበር እና ከእነዚህ ክልሎች አንዱ የሶማሌ ክልል ነው። ሶማሌ ክልል ላይ ኢንቨስት ስናደርግ እንደ ባንክ እስከ መቶ ሚሊዮን ብር ለሴቶች ብቻ ስራቸውን እንዲያሳልጡበት የተደገፈ ነው። ለአንድ ሺህ ሴቶች እያንዳንዳቸው እስከ መቶ ሺህ ብር ድረስ በሚደርስ የስራ ማስኬጃ ብድር ምንም አይነት ትርፍ ሳያገኝ አከፋፍለዋል። ለሶማሌ ክልል በተለይ ከስራ ክህሎትና ፈጠራ ቢሮ ጋር ለአንድ ሴቶች ያቀረብ ነው። የፋይናንስ አገልግሎት ቀደራሰን ይባላል። ይሄ በኢስላሚክ ፋይናንስ ፕሪንሲፕል ወይ ደግሞ ከወለድ ነጻ የባንክ አገልግሎት መርህ መሰረት ባንኮች ለደንበኞቻቸው የሚያቀርቡት ብድር ልንለው የምንችለው የፋይናንስ አገልግሎት ነው። ይህን አገልግሎት በምናቀርብበት ሰዓት ላይ ምንጠብቀው ምንም አይነት የፋይናንሻል ተር ዋናውን ገንዘብ ብቻ ነው መመለስ የምንጠይቀው። ይህን ገንዘብ በአብዛኛው የምንሰጠው ጥቃቅንና አነስተኛ ለተሰማሩ ማህበረሰቦቻችን ወደ ስራ ለመግባት በተለይ የፋይናንስ ኮስቱ እንዳይበዛባቸው በሚል ያዘጋጀ ነው የፋይናንሻል ፕሮዳክታችን ነው። በንግዱ ማህበረሰብ ውስጥ ያሉ ሴቶች ብዙውን ጊዜ በፋይናንሽል ኢንስቲቱሽን ላይ ማዕቀፍ ኖረውት ፋይናንስ የሚያገኙበት አካሄድ አይየለም እና በተለይ ደግሞ አነስተኛና ጥቃቅን የምንላቸው የማህበረሰብ ክፍሎች በዚህ የፋይናንሽል ኢንስቲቱሽን ላይ ብዙ ጊዜ ማዕቀፍ ኖሯቸው ያንን አገልግሎት ሲያገኙ አይስተዋልም። ስለዚህ እንደምናውቀው ደግሞ ሴቶች ቤተሰብ ለማስተዳደር ያላቸው ድርሻ ከፍ ያለ ነው የሚሆነው። በተለይ ደግሞ አሁን ይሄ ፋይናንስ የተሰጠበት አካባቢ በተለይ አንድ ቤተሰብ ውስጥ ብዙ ቤተሰብ የሚኖርበት ብዙ የቤተሰብ አባላት የሚኖሩበት የሚገኝበት ነው እና ያ ነገር ደግሞ ሴቶች ላይ ነው ብዙውን ጊዜ ጫናው የሚወድቀው እና ሴቶቹ ቤተሰብም እያስተዳደሩ የሌሎች የንግድ ስራዎችም ላይ የተሳተፉ ያሉ ማህበረሰብ የሚኖርበት አካባቢ ስለሆነ ያንን ለማገዝ የተደረገ ሂደት ነው። ሴቶቹ በጣም ጠንካሮች ናቸው። ብዙ የቤተሰብ አባላትን እንደሚያስተዳድሩ ለማየት ችለናል። ስራ ላይ በጣም ጎበዞች ናቸው። በጣም ኮሚትመንት ናቸው። በጣም ታማኝ ናቸው። የተሰጣቸውን ብድር በሰበሰብናቸው ወቅት ከወቅቱ ቀድመን እንመለሳለን ሁሉ የሚል ጽናት ነበራቸው። ለማሳየት የሚሞክሩት እሱን ነው። በተገቢ መንገድ ፋይናንስ ከተደረጉና ከተደገፉ እነዚህ ሰዎች ትልልቅ ባለሀብት የማይሆኑበት መንገድ አይታየንም። የስራ ባህላቸው በጣም የጠነከረ ነው። የቤተሰብ ቦንዳቸው ወይም አስተዳደጋቸውና ያላቸው የባህል ጥንካሬ በጣም ለመስራት ለመለወጥ ጠንካራ ሴቶች ያሉበት ማህበረሰብ ስለሆነ ፕሮጀክቱን በቀላሉ እንድናሳልጠው ትልቅ ትልቅ ተጽዕኖ አድርጎብናል ብዬ አምናለሁ። ይህንን ብድር በስራ ፈጠራ ክህሎት ጋር ተሳስረን የሰራነው ስራ በመሆኑ በትክክለኛ ለሚገባው ሰው ደርሷል ብለን እናስባለን። እሱን የሚያደረግ ነው ፋይናንሽል ሊትሬሲን ከመፍጠር አንጻር ሴቶች ሂሳብ በየቅርንጫፎቻችን አካባቢያቸው ባለው ቅርንጫፎች ሂሳብ እንዲከፍቱ የተደረገው፣ በዛ አማካኝነት ቁጠባን እንዲለማመዱ የፋይናንስ ስርዓትን እንዲያውቁ የተደረገበት ሂደት እና በትክክልም የመክፈያ ጊዜያቸው በትክክል ታውቆ በክትትልና በድጋፍ በጥሩ ሁኔታ ነው እየተመለሰ ያለው። አሁን ባለው የፕሮጀክት አፈጻጠማችን ሰባ ፐርሰንቱ የበደርነው ብድር ተመላሽ ተደርጎልናል። ያ ማለት ከሰጠነው መቶ ሚሊዮን ብር ሰባ ሚሊዮን ብሩ ወደ ባንኩ ካዝና ድጋሚ ተመልሷል። ስለዚህ ይህ ገንዘብ ለወደፊቱ ሪቮልቭ አድርገን የምንሄድበት አቅም ይፈጥርልናል ብለን እናስባለን። የአከፋፈል ስርዓታቸው ደግሞ በደንብ ሳናደቅ አናልፍም። ዳሽን ባንክ ያው ሄድ ኦፊስ ያው ማል ብሄራዊ አካባቢ አዲስ አበባ ውስጥ ይገኛል። እምነታችን ግን ያው ከዳር እስከ ዳር የኢትዮጵያ ድንበር ብቻ አይደለም እስከ አፍሪካ ድረስ እንደርሳለን ብለን የምናስበው ሶማሌ ክልል ስንሄድ ከ8 00 ኪሎ ሜትር በላይ ከአዲስ አበባ ተነስተን ነው ጠረፍ አካባቢ ሄደን ተደራሽነታችን ለማሳየት የሞከር ነው። እዛ አካባቢ ያሉት ከፋይናንሻል ኢንክሉዥን ውስጥ የሌሉ ብለን የምናስባቸው ከአንድ ሺ በላይ ሴቶች ሰፖርት ስናደርግ የዳሽን ባንክ ኢንክሉሲቭነቱንም ያሳያል ማለት ነው ወደታችም ተደራሽነቱ የምናሳይበት ትልቁ ቱላችን ነው ብዬ አምናሉ በዚህም የሚያገኘው ትልቁ ውጤት አንደኛ ድጋፍ ያደረግላቸው የህብረተሰብ ክፍሎቻችን ሴቶቹ ማለት ነው በአብዛኛው ከነበሩበት ቀድሞ ከነበሩበት የኑሮ ሁኔታ ተሻሽለው አግኝተናቸዋል ብዙዎቹም የስራቸውን አስፍተው ንግዳቸውን አስፍተው ወደ መደበኛ የንግድ እንቅስቃሴ ገብቱ ለሀገርም በግብርም በሌላም ብዙ አስተዋጽኦ አድርገው አግኝተናቸዋል። ብዙ ስራ ዕድል ፈጥሮ ያገኘናቸውም የህብረተሰብ ክፍሎቻችንም አሉ። እራቸውን ተለውጠው ለቀጣዩ ምዕራፍ ደግሞ እራቸውን አዘጋጅተው እየጠበቁን ያሉንም አግኝተናልና በዚህም ረገድ የእኛ ቅርንጫፎቻችን በተለይ እዛ ያለው የቀጠና ጽህፈት ቤት ኃላፊዎች ሰራተኞች ከቅርንጫፍ ጋር በማስተባበር የገንዘብ አሰባሰቡን ጎን ለጎን ደግሞ የቁጠብ አባላቸውን እንዲያዳብሩ በደንብ አግዘናል። በዛም የተገኘ ውጤት ደግሞ አመርቂ ነው። ኮለ ነጻ ባንክ አገልግሎት ሸሪክ ላይ ይሄ ለኛ የፓይለት ፕሮጀክታችን ነው። በዚህ እንቆማለን ብለን አንሰብም። ክልሉ ጋም አሁንም ሰፊ ስራዎች እናስባለን። የዚህን ደግሞ ተሞክሮ በጣም በጎ በጎ ተሞክሮች አሉን። እነሱን ደግሞ በተለያዩ ክልሎች ላይ አስፍተን በተለያዩ ሀገራችን ክፍሎች ላይ ይህንን እድል ለሁሉም ክልሎች ለማዳረስ እናስባለን። የአዲስ ስራ ለባንኩ በሚቀርብበት ጊዜ በጎ ፈቃዳቸው እና ጥሩ ምክራቸው አቅጣጫችን የሰጡን የስራ ኃላፊዎች አሉ። ከዚህ ውስጥ በቀዳሚነት የባንካቸው ዋና ስራ አስፈጻሚ አቶ አስፎ አለሙ ይህንን በጎ ተግባር በመገንዘብ ወደ መሬት እንዲውል ትልቅ ጉልህ አስተዋጽኦ አድርገዋል። በሶማሌ ክልልም የሶማሌ ክልል ፕሬዚዳንት ፕሬዚዳንት ክቡር ፕሬዚዳንት ሙስጠፌ እንዲሁም ምክትል ፕሬዚዳንታቸው አቶ ኢብራሂምም ይህ ስራ ወደ መሬት እንዲወርድ ካሉ ከስራ ኃላፊዎቻቸው ጋር በመሆን ትልቅ ድጋፍ አድርገዋል። ትልቁ ስራ ደግሞ የሰሩት በባንካችንም እንዲሁም በሶማሌ ክልል ረገድ ብዙ ስራ ኃላፊዎች አሉ። ስማቸው ሁሉም ጠቅሼ መጥቀስ አልችልም። ነገር ግን የዳሽን ባንክን ከፍተኛ የስራ ኃላፊዎች፣ የዘርፍ ዋና መኮንኖች፣ እንዲሁም በተዋረድ ያሉ የመምሪያ ኃላፊዎች፣ በቀጣ ጽህፈት ቤት ያሉት ሰራተኞችና አመራሮችን ሁሉ ላመሰገን እወዳለሁ። በክልሉም ደግሞ ይህ ስራ ወደ መሬት እንዲወርድ በተለይ የሰጠነው የፋይናንስ ድጋፍ ወደ መሬት በሚወርድበት ሳለ ትልቅ የግንዛቤ ማስጨበጫ በመስጠት እንዲሁም በአሰባሰቡ ላይ ከባንካችን ጋር እገዛ ያደረገውት የክልሉ ስራ ፈጠራና ክህሎት ቢሮ ኃላፊ አቶ ሁሴን እንዲሁም ምክትል ኃላፊ ወይዘሮ ሂቦንም በዚህ አጋጣሚ ለማመስገን እወዳለሁ። ከሁሉ በላይ ግን ደንበኞቻችንን ለማመስገን እወዳለሁ። አላማውን ተረድተው ይሄ ገንዘብ የመጣበትን አላማ ተረድተው ሰርተው ተለውጠው ገንዘቡን በመመለስ ረገድ ላሳዩት ቀና ትብብርና ድጋፍ በባንካችን ስም ከፍ ያለ ምስጋና ማቅረብ እወዳለሁ። በርትቼ በመስራት ቢሻሮ ነጋዴዋ በመባል ስሜን ማስጠራት እፈልጋለሁ። አሁን ከምሠራበት ቦታ በተጨማሪ ወደ መሀል ከተማ ሱቄን በማስፋት የመስራት እቅድ አለኝ። አሁን 22 ዓመቴ ነው። በዚህ እድሜ እየሰራው ቤተሰቦቼ መርዳት በመቻሌ በጣም ደስተኛ ለ ለወደፊትም ከዚህ በላይ ጠንክሬ ለመስራት ዝግጁ ነኝ። ከዚህ የተሻሉ ጥሩ ዕቃዎችን እያመጣው የንግድ ስራዬን ማጧጧፍና ማስፋፋት እፈልጋለሁ። ወደፊት ከማልመው ነገር አንጻር አሁን ገና ብዙ ይቀርኛል። በመሆኑም ህልሜን ለማሳካት ጠንክር ይሰራሉ። በጠዋት እየተነሳው ፀሐይ ነው ብርድ ነው ሳል ለምሰራው ለልጆቼ ነውና፣ ልጆቼ ለትልቅ ደረጃ በቅተው ማየት ፈልጋሉ። ፈጣሪ ፈቅዶልኝ የሆነ ጊዜ ሀጂ ማድረግ ብችል ደግሞ ምኞቴ ነው።